ነው ምናልባት መሰናበቻም የመጨረሻ የማይ ዛሬ ከዛሬ ማሁን ሊሆን ይችላል። የኔ ውብ ልጅ ሳላውቀው ራሴን የማይሆን መጥፎ ስራ ውስጥ አስገብቻለሁ። አዎ ስለ አንቺ ሳስብ ከዚህ ስራ ለመውጣት አስቤ ነበር። በዛኛው ፓርት ላይ ፍቅረኛዋን ስላጣች በጣም አብዳ ነበር። በሌላ በኩል ሉሊት ያለባት ችግር በጣም ከፍተኛ ስለነበረ ከእስር ቤት ወታለች። አሁን ላይ ቤዛ የአባቷን በቀል ሳትበቀል እንደተራ ነገር እንዳለፈችው ፓርቷን ላይተናል። ፓርትቱ አስደንጋጭና በጣም ከፍተኛ ግብግብ የሚፈጠርበት እንዲሁም ያልታሰበ ሚስጥሮች የሚወጡበት ሌላ ፓርቲ መጥቷል። ሰላም ሰላም! ቻናል የቤተሰቦች ቻናልን ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑ። ሀረግ ምዕራፍ ሁለት ተጀምሯል። አሁን ላይ ምዕራፍ ሁለት ሌላ ሚስጥር ሀረግ እንደስሙ ሀረግ ስለሆነ በጣም ውስብስብ ነው። አሁን ላይ ያላወቃችሁት ነገር የ ይህ ኤፉዬ የእህቷ ወይም የወንድሟ እናት የነበረችው የገኒ የባሏ ሚስት የነበረችው እስር ቤት እንደገባች ነበር የሚታወቀው። ነገር ግን ሌላ ያልታወቀ ትልቅ ሚስጥር አለ። እሷም አምልጣለች። በሌላ በኩል ያፌት እንደሞተና አሁን ላይ የኤፉዬ ልጅን ያፌት እንዳሉት ነበር የምናውቀው ግን አሁን ላይ በጣም ውስብስብ እና ከባድ ነገር ነው። ያፌት እና ቢኒ በህይወት አሉ። ቢኒ ናታንን የተበቀለበት ምክንያት የራሱ ጉዳይ ከዚህ በፊት አውርቻችኋል። አሁን ላይ ያፌት እንደገና በህይወት አለ። ላደረጉበት ነገር ሁላ እየከፈለ ነበር አባቱ የናታን አባት እንደሞተና እናቱ ደግሞ እንደጠፋች በህይወት ትኑር ትሞት ምንም አይነት ማስረጃ አልተገኘም ነበር። ይህንን ሁላ ሰብስበው አሁን ላይ የአፌት እንዴት እንደት እንደሆነና መውለድ እንዴት እንደማይችል ምን እንደደረሰበት ይህ ሁላ ያልተቋጨ በጣም ብዙ ነገሮች አሉ። በሌላ በኩል የአፌት ያሳደገችው እናት ለእሷ መልካም ውለታውን አለመዋሉ ሌላ ቦታ ጸጽቶታል። ያፊት በይወት አለ። ሉሊት አብዳ፣ አሁን ላይ በመስመር ለመስመር ወይም ዳገት ሁላ መውጣት ጀምራለች። ነገር ግን ማንም ሰው ሊይዛት ወይም ሊያተርፋት የሞከረ የለም። ምክንያቱም ያያችሁት ፓርት ላይ ያለቀ መስሏችሁ ነበር። ሉሊት ተመልሳ ከነ ቤዛቤት ገብታለች። እንደገና ህመሟን እየተከታተሏት ነው። በአሁን ላይ ሎሊታ ተሽሏት ሌላ በቀሏን እንደምትጀምር ለራሷ ቃል እየገባች ነው። በሌላ በኩል የአፌትና ቤኒ ሞተዋል ብሎ ቀብር ስነ ስርዓት ወይም ሲሞቱ የሆነ ነገር አልታየም። ነገር ግን አሁን በሌላ ፓርት መጥቷል። ኤፉዬ አሁን ላይ ወንድሟን፣ ትክክለኛ ወንድሟን አግኝታለች፣ ከዳግም ውጭ ማለት ነው። ዳግም አሁን ላይ ትክክለኛ ወንድሟን እንዳገኘቻቅ ዳግም ለራሱ ክፉ ይሆናል። ከኔ በላይ ተወደዋለች በማለት ዳግም እንደገና እንዲለወጥና ወንድሙ ላይ ሌላ በቀል ፈልጓል። በሌላ በኩል አሁን ላይ የትክክለኛዋ ወንድሟ የነበረው በእናትም በአባትም የምታገኘው ወንድሟ ሁል ጊዜ እናቴ ባክሹን ወንድምና እህቶችን አስተዋውቂ ሲሏት የነበረ እሱም ያለበት ይሆናል። አሁን ላይ ሐረግ ምዕራፍ ሁለት ፓርት ዋን ላይ እጅግ የሚገርመው ነገር ያፌትና አሁንም ትክክ ወንድምና ወንድም ሌላ ፍጭት ውስጥ መግባታቸው ነው። በሌላ በኩል መካከላቸው የገባች የገኔ የቀድሞ ባለቤቷ ሚስት አደስ ያገባት በእሷ ምክንያት በጣም ብዙ ነገሮችን እንዳጣና ናት ናታን ደግሞ እንደምንም አድርጎ ኤፉላ ተርፏት የቻለው በእነሱ ምክንያት እንደሆነ በተደጋጋሚ ሲያወራ ነበር። በሌላ በኩል አሁን ላይ ትክክለኛዋ የያፊት አሳዳጊ በያፊት በጣም ተናዳበታለች። ያፌት ሚስጥሩ ሁላ ይደብቃል። እንደውም ምንም ነገር እንደ ቤተሰብ እኔ ግን በጣም ተንከባክቤና በጣም ተጨንቄ እንደ ልጅዎቼን ያሳደግኩት እሱ ግን ራሱን እንደ ልዩ እንደማይሆን እንደ ሰው በማድረግ ያስባል፣ በማለት ነበር። ያ ፊት አሁን ላይ ሁለተኛ ቅን በቀሉን እየፈጠረ ይመስላል። ምክንያቱም ሁኔታዎች እንደዛ ነው። ያ ፊት ከባድና በጣም ፈተናዎችን ያሳለፈ እንዲሁም ከባድ ጊዜያቶችን አሳልፏል። ናታን አሁን ላይ ልጁን አሳጥቶታል ያፌት ያፌት ቀምቶ ልጁን ጠፍቷል። ነገር ግን ናታን ልጁን ሲያጣ በጣም ተናደደ። ከዚህ በፊት ፓርት ላይ ፅ ፍቅሯን ስላጣችና በሌላ በኩል ደግሞ ናታንን ስለወጋው በጣም አዝናለች። ሄዳ ነው ማየት ምንም ባይመቻትም ነገር ግን ያዝኔ ትመስላለች። ሉሊት በስተመጨረሻ አሁን ላይ ወደ ትክክለኛ ቤቷ ተመልሳለች። ነገር ግን ሉሊት አሁንም ክፉ ስራዋን አልቀጠለችም። ከዚህ በፊት ፓርት ላይ ናታን ምንም አይነት እየፈራ አይደለም፣ ትወና አይችልም። እንዴት አድርጎ ነው እኔን ያህል ያለምንም ከልካይ እንደዚህ የሚሆነው በማለት በጣም ብዙ ክርክር ፈጥረን ነበር። በስተመጨረሻ መጨረሻ ዘግቶታል። በሌላ በኩል አፌት ልጅ የማይወልድበት ምክንያት በደረሰበት የሴት ሴቶች እንደተደፈረና በጣም ከባድ ነገር እንደደረሰበት ሲያወራ ነበር። በርጽ የምታፈቅረውና የምትወደው የገዛ ወንድሟን ግድ እያደረገ የምታፈቅረውን ቢኒን ማጣት ለሷ ከባድ ነበር። ነገር ግን ቢኒ የእውነት ሞቶ ሳይሆን ከያፌት ጋር አምልጠው ነው። ቢኒ ጽም ይሄ ሁላን ስትሆን ዝም ብሎ እያያት ነበር። በሌላ በኩል ናታን ባደረገው ነገር ተቀይሞ ነበር። ናታን ገንዘብ የለህም ብሎት ስለነበር፣ ነገር ግን ቢኒ ከገንዘብ በላይ የወንድም ታማኝነትና መልካም ባህሪን ሰጥቶት ነበር። ናታን የዛኔ ነበር የተሳሳተው። እሱን በዚህ ልክ መገመት አልነበረበትም። ያፌት በየትኛውም ታይም ቢሆን ሁሉንም ነገር እንደሚያደርግ እና ማንም ሰው እንደማያሸንፈው ነበር ሲያወራ፣ የነበረው በስተመጨረሻ ተሸንፏል። ነገር ግን ሁለተኛ ሌላ በቀል ጀምሯል። አሁን ላይ የኤፉ የስቃይ ምንም አላበቃም። በሌላ በኩል ቤዛ የምታፈቅረው ና የምትወደው ና ታንትታ የሚያፈቅራትን ወንድ አግብታለች። በነገራችን ላይ ቤዛም እንስታገባ ሆነ ምንም ነገር ስታደርግ አላየንም። ይሄ ደግሞ ገና ክፍል አንድ ላይ ይቀጥላል፣ ክፍል ሁለት ላይ ይቀጥላል ማለት ነው። እናም ወዳጆቼ ሐረግ ድራማ ምዕራፍ ሁለት ክፍል አንድ ቀጥሏል አብረን የምናየው ይሆናል። ለነበረኝ ቆይታ እያመሰገንኩኝ ላይክ ሰብስክራይብ ስለምታደርጉኝ ከልባ አመሰግናለሁ። በያላችሁበት ሰላማችሁ ብዛ። ሰላም ከምንም በላይ ስለሆነ አሁን ላይ ሰላም ያስፈልጋል።